እየቆጠረ ከማድረጉም ባሻገር ዘራፊ ነው። ይህንንም እንዳትረሱ። ከዚህ ጋር የተያያዘ ቁጥሩ ቀላል ያልሆነ ነው እስር ቤት ሰብሮ ነው ጋር ሄደው አንድ ሰሞን ታስታውሱ ከሆነ ከተማ ተቆጣጠረ ሲሉ ሮጦ የሚሄዱት ወኒ ቤት ነበር የሚሄዱት ወኒ ቤት ከሄዱ በኋላ ነፍሰ ገዳዩንም ምኑንም ይፈታሉ ያ ነፍሰ ገዳይ ከተፈታ በኋላ የፋኖ አመራር ይሆናል። ነፍሰ ገዳይ ተሆኖ ተፈርዶበት የገባው ሰውዬ መሳሪያ ይታጠቃል ከዛ በኋላ እኔ አይደለሁም ያለ ኢየሱስ ነግሯችኋል። ሸዋ ላይ በነፍሰ ግድያ ተይዞ እስር ቤት የገባ ሰው ከእስር ቤት አስለቅቀውት ጎንደር ላይ ሄዶ የፋኖ አመራር ነው የክፍለ ጦር የምናምን አመራር ሶ ከእስር ቤት የተለቀቀ የዘራፊ፣ የቀማኛ፣ የነፍሰ በላ ስብስብ ነው ያለው እዛ ውስጥ። ይሄ ደግሞ የአደባባይ እውነት ነው፣ ለመፈረጅ ምናምን ሳይሆን እያንዳንዱ ውስጥ ብትገቡ ነፍሰ ገዳዮች ዘራፊዎች ነው የተሰበሰቡት። ቴ ነፍሰ ገዳይ የሆነ ዕድሜ ልክ ተፈርዶብህ ሰላሳ ዓመት ተፈርዶብህ አስፈትተውህ መሳሪያ ታጥቀውህ ምንድን ነው ልትሆን የምትችለው? እንዴ ብትገኝ ትገደላለ ወይ ትሞታለህ ወይ ወደ እስር ቤት ትገባለ። ስለዚህ የጨካኞች ጨካኝ ነው ምትሆነው? የአረመኔዎች አረመኔ ነው የምትሆነው። ስለዚህ ሶስተኛው ባህሪ ይሄ ነው። አራተኛው ነው የመጨረሻው። እነዚህ ጋንግስተሮች እነዚህ ወሮ በላዎች እና ዘራፊዎች እንዳይመስሏችሁ። ጀግናም አይደሉም፣ አገር ወዳድም አይደሉም። ፈሪዎች ናቸው። የመጨረሻው ፈሪዎች ናቸው። ፈሪ መንፈሱን የሚረብሸው ፈሪ ማለት ነው። የተበቃይነት ስሜት ያለው ፈሪ ማለት ነው። ተበቃይነት ስሜት ያላቸው ዘግይተን ነው ሽፍታ ይሆን ነው ዘግይተን ነው ብሔርተኛ የሆን ነው፣ ዘግይተን ነው ጽንፈኛ የሆን ነው። የሚል የተበቃይነት የቁጭት ስሜት አላቸው። ፎር ዘ ቤተርመንት ሳይሆን እንዴት እንዴት ኦሮሞ ቀድሞ ብሔርተኛ ሆነብን፣ እንዴት ተጋሩ የሚባል ቀድሞ ብሔርተኛ ሆነብን። ጽንፈኛው ማለት ነው። በጽንፈኛ የትግራይ ብሔርተኛ የሚቀኑ በጽንፈኛ የኦሮሞ ብሔርተኛ የሚቀኑ ቀናተኞች ለክፉ ነገር በቀናተኝነታቸውን ደግሞ በበቀል የሸፈኑ ማለት ነው። የተበቃይነት ስሜት ያላቸው ናው። የአማራ ጽንፈኛ ብሔርተኝነት ቀናተኛ ብሔርተኛ ነው ነገራችን። ቀናተኝነቱ ለአማራ ከመቆርቆር የአማራ ጥያቄዎች አይደለም፣ ቀናተኝነቱ እንዴት ህወሃትን መሆን አቃተኝ ነው። እንዴት በህወሃት ዘመን አልጀመርኩትም ነው። እንዴት በኦነግ ዘመን አልጀመርኩትም። ወይኔ ወይኔ፣ ኢትዮጵያ ኢትዮጵያ ስልከርሜ፣ ወይኔ ጊዜን አጠፋው። ኢትዮጵያ ኢትዮጵያ የምትባል ስልከረምኩና እነሱ ግን ኦሮሞ ኦሮሞ ሲሉ ከረሙ፣ ትግራይ ትግራይ ሲሉ ከረሙ። የኦሮሞ ብሔርተኝነት አዳበሩ፣ የትግራይ ብሔርተኝነት አዳበሩ። እኔ ጨረቃ ላይ ቀረው። ሚስተር ጀስቲፋየር እየተናገረ ያለሱ ነው ትልቁ ጀስቲፋየር፣ ቢግ ጀስቲፋየር ተንከረባብቶ ተንከረባብቶ መቼ ልታ ከሴቷ ጋር ከማዛ ጋር ነው የሰማሁት። እኔ ያው ስለሱ ሰውዬ አሁን መሸማቀቅ አቁሜያለሁ። በፊት ሽምቅቅል ነበር፣ አሁን አቁሜያለሁ መሸማቀቅ። በነገራችን በአንድ በኩል ማለት ራሱን ቆም ማለት ለአመራር አርጉኝ እያለ የሚለማመጥ እንጂ የዛ ቡድን አልካል እንዳልሆነ ሳቅ ሲነግሩኝም፣ ንገረው ባይ ዘ ዌይ እነዛው ያሉ ነው ኤርሚያስ። ለምንድን ነው የሚያዳብለን እኛ እኮ ይልቃል ጠይቆን አመራር ወኩሉኝ ዲያስፖራ ላይ ብለው እንቢ ብለነዋል። አንተ አትመጥነንም ብለነዋል። አትመጥነንም ተብለሃል። በነገራችን እኔ ከልቤ ነው የምናገረው። ይቅርታ የነገረኝ ሰው እንግዲህ እንዳወራን የነገረኝ ማምነው ሰው ነው። አይመጠነንም ብለውት፣ አሁን እሱ እየተሯሯጠ ነው ጀስቲፋይ ሊያደረግ። የኦሮሞ ወንድሞቻችን የራስን እድል በራስ መወሰን ከዛ ወጥተዋል እንዴ የትግራይ እንትኖቻችን የራስን ዕድል በራስ ሞጥተዋል እንዴ? ልንደፍንበት ነው እንዴ? ማፈሪያ ነው። ስማ ሶ ዲስ ጋይስ የክፉ ነገር ቅናት ይዟቸዋል። የቅናት ዛሬ ይዘው የክፉ ነገር የሞረ ፅንፈኝነት ክፋት ነው። ያ የትግራይ ፅንፈኝነት ክፋት ነው። እንደዚህ ነው። እኔ ደፍሬ ነው የምናገረው። በኦሮሞ ፅንፈኝነትና በትግራይ ፅንፈኝነት መካከል ለእኔ ልዩነት የለውም። የሚገለጥበት ነገር ሊለያይ ይችላል፣ መገለጫው። ሁለቱም ፀረ ኢትዮጵያ ናቸው፣ ፀረ ኢትዮጵያ ኃይሎች ናቸው ሁለቱ። እዚህ ውጭ ሀገር የምታዩት በትግራይ ስም ያሉት ትናንትና በኢትዮጵያ የተሸፈኑትም በኋላ መጣበት አለው። ፀረ ኢትዮጵያ፣ ኢትዮጵያ እንድትፈርስ ነው እየሰሩ ያሉት አንተን ሊያሽሟቅቁ ይሞክራሉ። መለስበታል። ስለዚህ እንዴት እንዴት የትግራይ ፅንፈኛ ቀደመኝ፣ እንዴት እንዴት የኦሮሞ ፅንፈኛ ቀደመኝ፣ ወይኔ የተቀደምኩ ስለዚህ ልፈርጥጥ፣ ምን አድርጌ አረመንያ ጭካኔ እየተጠቀምኩ እየረሸንኩ እየገደልኩ ሂትለራዊ ባህሪ ይዤ ኢንተርሃምዌ ባህሪ ይዤ አባቴን እየገደልኩ ወንድሜን እየገደልኩ በመጥረቢያ እየቆረጥኩ የእኔ የሚያድግልኝ በሱ መልኩ ነው። ይህ ምን አባቷ ኢትዮጵያ ደግሞ ኢትዮጵያ ኢትዮጵያ ስልኖሬ ወይኔ ይቆጨኛል አለ እንደዛ። ተራባለኛል። መልክቱ ደርሶታል ማለት ነው። ለምኖ ለምኖ እንቢ ብለዋል እኮ አልኩኝ። እኔ ነገርኳቸው እኮ። እኔ በፍጹም በፍጹም ላሳስታችሁ አልሞክርም። በነገራችን ከሆርስ ማውስ ነው ያልኳቸው፣ ከፈረስ ዋፍ። ኤርሚያስ ከሚስተር ጀስቲፋየር ጋር አጣብቆ አያናግረን። እኛን መተቸት ከፈለገ ለብቻ የተጨን አመራር ልሁን ብሎ ጠይቆ ለምኖ አማላጅ ልኮ እንቢ ብለነዋል ነው ያሉት። ስለዚህ ዛሬ ተራባለኝ ካለ እሰየው። ነገ ከነገ ወዲያ ሊሾሙት ይችላሉ። የዘራፊ ቡድን እና የቀማኛ ቡድን የተሻለ ጀስቲፋየር ካገኘ ቢሾመውም ጥሩ ነው። ቢሾመውም እሱም ስቴት ዲፓርትመንት ለመረባረጥ መሾሙ ይሻለዋል፣ ይሻለዋል። ስለዚህ ይሄ የዘረኛነት ስብስብ የጽንፈኝነት ስብስብ የሚቀና በማ የሚቀና በኦሮሞ ጽንፈኛ የሚቀና በማ የሚቀና በትግራይ ጽንፈኛ የሚቀና ሀምሳ ዓመት ሞላቸው ስልሳ ዓመት ሞላቸው ግማሽ ክፍለ ዘመን ሞላቸው ሮጬ እነሱ ላይ ልድረስ ብሎ የከፋ ውስጥ የገባ ኢትዮጵያን የሚጠላ ቡድን ነው። ኢትዮጵያን አይወድም። በነገራችን እንዳትሸወዱ እኛና ኢትዮጵያ ምን ልዩነት አለን? እኛ ከሌላው ብሔርተኛ አንዱ አለ። አሁን ኤኒዌይስ እዛ ዲቴይል መግባት አልፈለም። የሆነ ሰው ቪዲዮ ቆርጦ ልኮልኝ እኛ ድሮ ሚዲያችን ላይ እኮ የአማራ ብሔርተኝነት የዝንጀሮ ቆንጆ ነው ተብሎ ስንባል ወገባችንን ጠብቀን ኖ ኖኖ የአማራ ብሔርተኝነት ይለያል ብለን ስንከራከር የሚላል ልክ ነው። እኔ ነኝ፣ እኔ ኤርሚያስ ነኝ። ሁሉም ብሔርተኝነት ጽንፈኛ ብሔርተኝነት የዝንጀሮ ቆንጆ ነው ያልኩት፣ እኔ ኤርሚያስ ለገሰ ዋግጅራ ነው። ሐዋዝ ደግሞ ሁሉም ብሔርተኝነት ጽንፈኛ ብሔርተኛ የአማራም ይሁን የኦሮሞ፣ የትግራይም ይሁን የጉራጌ፣ የወላይታም ይሁን የሲዳማ፣ የሶማሌም ይሁን የአፋር፣ ጽንፈኛ ብሔርተኝነት የዝንጀሮ ቆንጆ ነው። ረፈው እኔ ነኝ የተከራከርኩት። አረጎራው የተባለብኝም በእኔ ነው። አረጎራው ት እኛ አማራ ብሔርተኝነት እኮ ይለያል በምንድነው? እኛ የኢትዮጵያ አንድነት ላይ ጥያቄ የለንም። ሌሎቹስ የኢትዮጵያ አንድነት ላይ ጥያቄ አላችሁ? አዎ፣ አንተ የለህም። የኢትዮጵያ አንድነት ላይ መገለጫ ስለሆነ መገለጫ እሱ ነው። ኢትዮጵያን ልጠቅልል ነው መገለጫ መገለጫ እሱ ነው። ምልክት እሱ ነው። አዎ ኢትዮጵያ ማለት አማራ ናት፣ አማራ ማለት ኢትዮጵያ ናት ብለ ልጠቅልል ነው ሀሳብህ? እንዴት ብለን ነው ከሌላው እንለያለን? ሌላው ኢትዮጵያ ልገንጠል ሲል እኛ ግን አንገነጠልም። በኢትዮጵያ እንድነና ጥያቄ አዎ፣ በኢትዮጵያ አንድነት ላይ ጥያቄ የለም። የሌለ ግን አማራ ማለት ኢትዮጵያ ናት ብለ ስለምታስብ ነው። ምንድነው ይሄ? አሁን የጽንፈኛ ብሔርተኝነት ማኒፌስት የሚያደርግበት ነገር ይቀያየራል። ኦነግ የጽንፈኛ ብሔርተኛ ነው። ማኒፌስት የሚያደርገው ኦሮሞ የምትባል ሀገር ነው። ህዝቡንም አይደለም ባይዘው፣ ወይ የሆነው ከህዝቡ ጋርም ተጣልቶ መሬቱን ነፃ እናውጣ እኮ ሲል የነበረ ነው ኦነግ። የትግራይ ጽንፈኛው ትግራይ የምትባል ሀገር መጀመሪያ ሰራ ሲያያት ሀገር መሆን አትችልም። ስለዚህ ኢትዮጵያ መጥቼ በእኔ ልጠቅልላት አለ ሀያ ምናምን አመት ጠቅልሏት ኖረ። አሁን ከሀያ ምናምን አመት በኋላ ሲባረር ካላፈረስኳት ኢትዮጵያን አለ ካለ ከሌለ ኢትዮጵያ ጠላቶች ጋር በሙሉ ተሰብስቦ ኢትዮጵያን ለማፍረስ እየሰራ ነው። የትግራይ ጽንፈኛው ብረምታወራው የሚገለጥበት ማኒፌስት የሚያደርግበት ነገር ይለያያል። የሶማሌው ጽንፈኛ ሶማሌ የምትባል ሀገር ከዙም አልፎ ዘግሬት ሶማሊያ እያለ አምስት ኮኮብ የሚሰራ ነው ይለያል። ከአንተው አንተስ አንተ ደግሞ አራት ኪሎን ይዝና በኃይል በግድ እገዛለው ነው የምትለው። ስለዚህ የኔ ብሔርተኝነት ይለያል። የዝንጀሮ ቆንጆ ልባል አልችልም የምትለው ልክ ነህ። ይለያል። ያንተ የዝንጀሮ ቆንጆ ግን ነህ። የሚመራረጥ ነገር አይደለም። ይህን የተከራከር ዛሬ እንደ መከራከሪያ ይዞ ተመቶ፣ እኛ እኔ ማለት እኮ የዝንጀሮ ቆንጆ እያልኩ ስሰደብ ተገታትሬ እኮ የቆምኩ ሰው ነኝ። ምን ማለት ነው? አሁንም የዝንጀሮ ቆንጆ ነው። ትላንት እኮ አንዳንዶች እኮ ምንም ገመናቸው ሲወጣ እኛ ብሔርተኝነት እንጠየፋለን የሚል እኮ ቪዲዮም አለ። እሱ ይቅር ለጊዜው ብሔርተኛ አይደለንም፣ በተለይ አማራ ብሔርተኝነት አይነካካንም የሚል

የምትገለጥበት ግን የተለያየ የሆነ ኦነግ፣ በመገንጠል ህወሃት፣ በመገንጠል አሁን ደግሞ ሀገር በማፍረስ ያም ሀገር ያፈርሳል። አንተ ደግሞ ካልጠቀለልኩ ሞቼ እገኛለሁ ወይ? ስለዚህ ይህ ኃይል እንዲህ አይነት ባህሪዎች ያሉት ይህ ግን የተበቃይነት ስሜቱ የአርፍዶ ደራሽ ስሜቱ እዚህ ውስጥ ምን አለ? ፈሪነት አለ። ፈሪዎች ናቸው። በነገራችን ላይ በጣም ጨካኝ ፈሪ ነው። ታውቃላችሁ፣ ይሄ በጥናት የተደረሰበት ነው። የኔ ቶት አደለ። በዓለም ላይ ያሉ በአብዛኞቹ ጨካኞች ፈሪዎች ናቸው። በደንብ የተጠና ጥናት ነው የምነግራችሁ። ይሄ በጣም ጭካኝ የሚሆኑት ፍራቻቸውን ለመደበቅ፣ በጣም አረመኔ የሚሆኑት ፍራቻቸውን ለመደበቅ። የሚገርመው መሰላችሁ አንድ ዝርዝር ጥናት ያአል ነው ስለ ፍራቻ የተነሳ ጥናት አንብቤያለሁ። ሁለት ነገሮች ያነሳ ነው። አንደኛ ፈሪዎች ጨካኞች ናቸው ይልና ቀጥሎ ደግሞ ምን ይላል? የጭካኔያቸው ብዛት ከፍራታቸው ጋር ተደርሞ ተደርቦ የሚጀምሩት ጭካኔያቸውም ይላል ከቅርባቸው ነው ይላል። በጣም የሚገርም እና በጣም ይገረመኝ መሰላችሁ እዛ ጽሁፍ ላይ ኢንተርናሽናል ጽሁፍ ነው፣ ዓለም አቀፍ ጽሁፍ ነው። ረስችዋሉ ግን አመጠዋሉ ነው ማስታወሻቸው። በጣም ይገርመው፣ ምሳሌ የሚሰጠው ኮሎኔል መንግስቱ ኃይለማርያም ነው። ለምን ሮጠው መንግስቱን ሌሎችንም ይሰጣሉ፣ ግን አንዱ ኤግዛምፕል ብለው የኢትዮጵያዊ የቀድሞ ኮሎኔል መንግስቱ ኃይለማርያም እና ሁለቱም መገለጫዎች አዩት አንደኛ ጨካኞች ፈሪዎች ሆነው ነው፣ ፈሪዎች ናቸው። ፍራቻቸው የጭካኔያቸውን ጫፍ ያሳያል ነው። አንድ የጭካኔያቸውን ጫፍ፣ በጣም ጨካኞች ናቸው የሚለው ማለት። ሁለተኛው ግን ጭካኔያቸውን የሚጀምሩት ከጓዳቸው ነው የሚለው ነው። ትንሽ እንትን የሚለው ለምን እንደሆነ የምታዩት ነው። ስለዚህ የፋኖ ጽንፈኛው እጅ የቆረጠው ሩቅ ሳይሄድ ነው። በመጥረቢያ የከተከተው ሩቅ አልሄደም። በጥይት ሲቀጠቅጥ አባቱን፣ አባቷን ስትቀጠቅጥ ሩቅ አልሄደችም። ከዛ በኋላ ርኅራሄ፣ ምናምን ምናምን የሰው ልጅ ባህር የሚባለው በሙሉ ይጠፋል ማለት ነው። ስለዚህ አዲስ ኮምፓሶች ስትነጋገሩ ስትወያዩ ይሄንን ማዕከል አርጋችሁ ተነጋገሩ። ይህንን አራት ባህሪያቶችን ማዕከል አርጉና ተነጋገሩ። ስለ ራሱን የአማራ ፋኖ ብሎ ስለሚጠራው ማሰቢያ ጭንቅላቱን መዋ ተዋህዶ ስላርገው አካል የምትነጋገሩ ከሆነ እነዚህ አራት መሰረታዊ ባህሪዎችን አንድ፣ ሁለት፣ ሶስት፣ አራት በጭንቅላታችሁ ከታችሁ። ከዛ በኋላ ምንም ነገር ቢያደርጉ አይገርማችሁ። ምንም ነገር ቢያወሩ አይገርማችሁ። ይሄ ነው ይሄ ነው። አንደኛ ጥያቄዎች የለውም። አራግፎ ጥሏል ከነበረውም አራግፎ ከጣለ በኋላ የጠላቶቹ የኢትዮጵያ ጠላቶች ታሪካዊ ጠላቶች መጠቀሚያ መሳሪያ ሆኗል። አንደኛ በዋናነት የሻቢያና የቲፒልፍ ማለት ነው። ሁለተኛ ይሄ ኃይል የዚህ ኃይል ጭንቅላት የዚህ ኃይል ማሰቢያ ማሰቢያ ጭንቅላት የዚህ ኃይል አስኳል ሃርድ ኮር የሚባለው በእንግሊዝኛ መዋተዋህዶ የሚባለው ነው። መዋተዋህዶ ማለት ደግሞ ሃይማኖትን ሽፋን ያደረገ የሽብርተኛ ቡድን ሁለተኛው እሱ ነው። ሶስተኛ ይሄ ኃይል ማሰቢያውን ጭንቅላቱን መዋትዋዶ ያደረገ ኃይል የሚመራበት ፕሮፓጋንዳ ሁለት ገጽታ ያለው ፕሮፓጋንዳ ነው። አንደኛው የናዚው ዶክተር ጎብልስ በትልቁ ዋሽ፣ ደጋግመ ዋሽ የሚለውን ሁለተኛ የናይንቲን ኤቲ ፎር ኦርዌል ነው። ይሄ ደግሞ ጭካኔ፣ አረመኔነት ጀግንነት ነው የሚሉ ማለት ነው። ሦስተኛው ባህሪ እሱ ነው። አራተኛው ይሄ ኃይል የተበቃይነት ስሜት ያለው መንፈሱ፣ በተፈቃይነት የሚረበሽ የሚቀና፣ ቀናተኛ፣ በክፉ ነገር የሚቀና፣ በኦሮሞ ብሔርተኝነት የሚቀና፣ በአማራ ብሔርተኝነት ጽንፈኛ የሚቀና፣ በዚህ ምክንያት ጨካኝ የሆነ ግን ደግሞ ፈሪ ነው። ፈሪ መሆኑ ደግሞ ሁለት መገለጫዎች፣ አንደኛ ጨካኝ አድርጎታል። ሁለተኛ ከራሱ ነው የሚጀምረው፣ ከቤተሰቡ ነው የሚጀምረው፣ ከወንድሞቹ ከእህቶቹ ከአባቱ ከእናቱ ነው የሚጀምረው። እነዚህን በጭንቅላታችሁ እስክተቱና ዘሆል ይሄ ማለት ምንድን ነው? መገለጫው ነው። በነገራችን እኔ ስለ ኢንዲቪጅዋልስ አደለም ማወረው፣ ሳውራ ስለ ግለሰብ አደለም ማወረው፣ ተቋማዊ እና መዋቅራዊ አቅምን ነው ማወረው። ሴትአፕ የተደረገበት ስትራክቸሩ የተቋቋመበት ምንድን ነው ውቅሩ? ስለ ውቅሩ ነው ማወረው፣ ስለ ስትራክቸሩ ነው ማወረው፣ ስለ ሊደርሺፑ ነው ማወረው ስለ አደረጃጀቱ ነው የማወራው። ኢንዲቪዥዋል ስንት ፍጣፊ መከላከያ ውስጥም ያለ ዘራፊ፣ ሌባ፣ ቀማኛ፣ ሰው ገዳይ፣ ደፋሪ ይኖራል። መዋቅራኝ ነው ብዬ ግን አላም ነው። ከዚህ በፊትም ነግራቸዋል። ይሄ ኃይል ግን ከምስረታው ጀምሮ ከፍጥረቱ ከስነ ፍጥረቱ ጀምሮ በዚህ አወቃቀር በዚህ አደረጃጀት በዚህ አመራር ሊደርሺፕ በዚህ ተቃርኖ ውስጥ የመጣ ነው። ሰው አታደባልቁ አንዳንዶቻችሁ ሁሌ ነጌቲቭ የምትነዙ ሰዎች አላችሁ። አታደባልኩ። ኢንሲ ግለሰቦች ይኖራሉ፣ መከላከያ ውስጥ የሆኑ ሰዎች ይኖራሉ። ምንም ጥያቄ የለው። እኔ ሁሌም ነው ምና መከላከያ የኢትዮጵያ የማህበረሰብ ውጤት ጽብ፣ ድንቅ ላደረገው የምችልበትም የለም። የሚያደርገው ካለ መብቱ ነው። እዛ ሄድ ናያደርግ። ባለፈውም ያነሳውላችሁ የአማራ ክልል የነበረው ተወሰነ ያነሳሁት የዚህ የግድያ ምናምን አልገደሉም በግለሰብ ደረጃ ብዬ አልልም ብያቸዋለሁ። ፕሮግራሙን ሄዳችሁ ማየት ትችላላችሁ። አልገደለም ማለት ቢቢሲ ላይ ወጣው ማለት እጹብ ድንቅ ንጹህ ምናምን አድርገ እኔ እንደሌላው አልስልም። እንደዛ አይነት ስልም የለኝም። ነገር ግን መዋቅራዊ የሆነ በድርጅት ደረጃ ዲዛይን ተደርጎ አደረጃጀት ተሰቶት ጀስት ሻቢያ እንዳደረገው የኤች አይቪ በሽተኞችን ክፍለ ጦር አደራጅቶ እንደመጣው መከላከያን ያደርጋል የሚል ግን እምነትም ሆነ አስተሳሰብም የለኝም። ይሄ ኃይል ግን ስነ ፍጥረቱ ምኑ ይሄ ነው እያልኳችሁ ነው ያለው ስለዚህ በዛ ደረጃ ይሄ እንዲህም ሲሆን እንዲህ እንዲህና ላይ የምትሉ ሰዎች በዛ እንድትመለከቱ ትፈልጋለሁ አንደኛ አንስች አለው። ያነሳዋትን ነጥቦች ሄዳችሁ ማየት ትችላላችሁ። ሁለተኛ ግን የዚህን አካል አረመንያዊ ድርጊት፣ ጭካኔ እና ክደት እየመጣችሁ ይጣራ ምናምን ይበል ምናምን እያላችሁ ከሆነ እናንተም ተባባሪ እየሆናችሁ ነው። እናንተም ስል ኢንዲቪዥዋል እየጠቆምኳቸው አይደለም፣ አስተሳሰቡን ነው እየነገርኳቸው ያላችሁ እነዚህ ሰዎች ድርጊታችሁን ቀጥሉ እያላችኋቸው ነው። ነገድ መጡና አጣሪ መደብ እንደዚህ ሁን እንዲሉ ነው እድል እየሰጣችኋቸው ያለው። በነገራችን እድል አትስጧቸው። ዘራፊዎች ናችሁ፣ ቀማኞች ናችሁ፣ ሌቦች ናችሁ። ስለዚህ እድል አትስጧቸው። እነሱ ለሚያመጡት ልንገራችሁ፣ ቅድም ነገርኩ። ኦነግ ሸኔ ትልቁ ማምለጫው አሁን በቅርብ የተባነነበት ይገድል ይዘርፍ ይጨፈጭፍና ይወጣና ገለልተኛ አካል ያጣራ ይላችኋል። ኦነግ ሸኔ ቲፒካል የሚታወቀው በሱ ነው። አሁን ዘመድ ስለሆኑ ከፋኖ ጋር ስለተዛመዱ ፋኖ መጣና ይጣራ ገለልተኛ አላችሁ፣ ከነሱ የኮረጁት ነው ሶ የምታመጡት ነገር በተቻለ መጠን እነዛ ሰዎች ወንጀላቸውን እንዳይደግም ጀስቲፊኬሽናቸውን እናንተ ተቀብላችሁት እንዳትሄዱ ነው እያልኩ ያለሁት። ፌቨር ዜይ ካን ጀስቲፋይ ኤኒቲንግ። ስለ ሚስተር ጀስቲፋየር እንዳያወሯላችሁ። እኔ ጋር ላይ ቆያችሁት እንዴ? ስንት ጊዜ ነው ስለ ጀስቲፋየር የነገርኳችሁ? የፈለገ ነገር አድርገው ጀስቲፋይ ያደረጋሉ። ጀስቲፋይ ባደረጉ ቁጥር የእነሱን ጀስቲፊኬሽን ይዞ መጥቶ መሄድ አደገኛ ነው። ምክንያቱም ግራንድ ጀስቲፋየሮች ናቸው። ምክንያቱም የናዚ የፕሮፓጋንዳ የዶክተር ጎብልስ ልጆች ናቸው። ምክንያቱም የ1984 ልጆች ናቸው። ጭካኔ፣ አረመኔነት ጀግንነት ነው ብሎ የሚያስቡ ናቸው። ስለዚህ እናንተ በተቀበላችሁ ጥያቄ፣ በጫራችሁ ቁጥር ለእነሱ ስፔስ ነው እየሰጣችኋቸው ያለው።